በቅርቡ ወደ ምድራችን የሚመጡት ድንቅና የማይታመኑ ቴክኖሎጂዎች። ፓይፎን፣ የስልክ ቴክኖሎጂን ሙሉ በሙሉ የሚቀይረው አዲሱ የተስላ ስልክ። ይህ ስልክ ወደ ገበያ ከገባ የቴሌኮም አገልግሎት የሚያቀርቡ ድርጅቶችን ጨምሮ ሳምሰንግና አይፎንን የመሳሰሉ ስልኮችን ከገበያ ያስወጣቸዋል። ለምን ለሚለው መልሱም በመጀመሪያ የተስላ አዲሱ ስልክ ለባትሪ የማይጨነቁበት ነው። ይኸውም ስልኩ የተሰራበት ዕቃ የፀሐይ ብርሃንን በመሰብሰብ ባትሪውን ቻርጅ አድርገዋል። በዚህም ባትሪ ጨረሰብኝ ብሎ መጨነቅ የለም። ሌላው የተስላ ስልክ የራሱን ኔትወርክ ከኤለን መስክ ኩባንያ ስታርሊንክ የሚጠቀም ይሆናል። ኔትወርክን የሚያገኘው ከሳተላይቶች ይሆናል። በመሆኑም ኔትወርክ የለም የሚባለው ነገር እዚህ ስልክ ላይ አይኖርም። የስልካችሁ ምስጢርም ከየትኛውም መንግስት እየተደበቀና ደህንነቱ የተጠበቀ ነው። ኢንተርኔትም የትኛውም የዓለም ጥግ ላይ ብትሆኑ በዚህ ስልክ መጠቀም ትችላላችሁ። በተጨማሪም ይህ ስልክ የኤአይ ሶፍትዌር እየተካተተለት ሲሆን ማንነታችሁን በደንብ አድርጎ መረዳት የሚችልና ሊያወያያችሁ የሚችል ስልክ ነው። ይህ ብቻ ሳይሆን ዘመናዊ መኪና ካላችሁ ስልካችሁ ከመኪናችሁ ጋር መገናኘትና መኪናችሁን መቆጣጠር ይችላል። ሌላው ፓይ ስልክ ለዓለም ገበያ ይቀርባል ተብሎ የተገመተበት ዋጋ ሌሎቹን ስልክ አምራች ድርጅቶች ተስፋ ያስቆረጣቸው ነው። ፓይ ስልክ እስካሁን ባለው መረጃ በ300 ዶላር ለገበያ ይቀርባል ተብሎ ይታሰባል። ከሌሎቹ ስልኮች ጋር ሲነጻጸርም በእጅጉ የወረደና የሚያስገርም ዋጋ ነው። ኒውክሌር ፓወርድ ስካይ ሆቴል አየር ላይ ተንሳፎ አመታትን የሚያሳልፈው ሆቴል በዚህ ጊዜ ተመራማሪዎች ሆቴሎች ለምን ምድር ላይ ብቻ ይሆናሉ? ብለዋል። በዚህም ለአመታት ያክል አየር ላይ መንሳፈፍ የሚችለውን ስካይ ሆቴል አምጥተዋል። ሆቴሉ በዲዛይን ደረጃ ሙሉ በሙሉ ያለቀ ሲሆን አምስት ሺህ ያክል ሰዎችንም በአንድ ጊዜ እንዲያስተናግድ ተደርጎ የተሰራ ነው። ይህ ሆቴል ሃያ የሚደርሱ ሞተሮች የተገጠሙለት ሲሆን ሁሉም ሞተሮች በሆቴል ውስጥ በምትገጠም ትንሽ የኒውክሌር ሪአክተር አማካኝነት ኃይልን ያገኛሉ። በዚህም ነዳጅ የተባለ ነገርን ይህ ሆቴል አይጠቀምም። ሃሺም አልጋሊ የተባለ ድርጅት ያመጣው ሲሆን ሆቴሉ በውስጡ መገበያ አዳራሾችን፣ የስፖርት ማዕከሎችን፣ ቅንጡ መዋኛ ገንዳዎችን፣ ሲኒማ ችን ብሎም በርካታ አዳራሾችንና መኝታ ክፍሎችን ይዛል። ይህ ሆቴል በአየር ግፊት ምክንያት የሚፈጠር መንቀጥቀጥን ለመከላከልም እጅጉን እየዘመነና ከዚህ በፊት ታይቶ የማይታወቅ ቴክኖሎጂንም የሚጠቀም ይሆናል። በዚህም ተሳፋሪዎች ልክ ምድር ላይ ያሉ አይነት ስሜት እንዲሰማቸው ያደርጋቸዋል። ታዲያ በርካቶች መሬት ሳይነካው አመታትን አየር ላይ ተንሳፎ የሚቆየውን ሆቴል ለማየት እጅጉን ጓጉተዋል። ክሪፕታይድ ስኒከር ሙሉ በሙሉ በስሪዲ ፕሪንቲንግ የሚሠራ የወደፊት ጫማ ነው። ጫማው ዲዛይን የተደረገው ስቴቨን ሄንሪክ በተባለ ግለሰብ በሀገረ ጀርመን ነው። የሚሰራበት ዕቃ ቲፒኢ የተባለና የተመረጠ ፖሊመር በመሆኑ ጫማው ከምናውቃቸው ጫማዎች በላይ እጅጉን ተስማሚና የሚተጣጠፍ ነው። ይህ ብቻ ሳይሆን በእሳት በፍጥነት የማይቃጠልና ቅዝቃዜንም የሚከላከሉ ጫማዎች ናቸው። ጫማውን ዲዛይን ያደረገው ስቴቨን እንደሚለው ይህ ጫማ ዲዛይን የተደረገው ፊልሞች ላይ ከምናያቸው ሳይንሳዊ ጫማዎች በመነሳት ነው ይላል። በተጨማሪም ይህ ጫማ በስርዲ ፕሪንተር ፕሪንት ተደርጎ የሚወጣ በመሆኑ ለማምረት በእጅጉ የቀለለ ነው። በቅርቡም በስፋት በዓለም ገበያ ላይ ይቀርባል ተብሎ ይጠበቃል። ማርቼዲስ ቪዥን EQX በአንድ ቻርጅ 1000 ኪሎ ሜትር እንዲጓዝ ተደርጎ የተሰራው የማርቼዲስ መኪና ማንም ይሆናል ብሎ ባይጠብቀውም። ማርቼዲስ በ2022 ነበር ለመጀመሪያ ጊዜ ይህንን መኪና ለእይታ ያበቃው። በወቅቱ ድርጅቱ ይህንን መኪና በአንድ ቻርጅ ብቻ 1000 ኪሎ ሜትር ንርቶ ትክክለኛነቱን አረጋግጧል። መኪናው ከፍተኛ ኤሌክትሪክን ኤሌክትሪክን የመሸከም ብቃት ሲኖረው፣ ከ1755 ኪሎ ግራም በላይ የሆነ ክብደትም አለው። በአጠቃላይም 140 ኪሎ ሜትር በሰዓት ይጓዛል በተጨማሪም ይህ መኪና ከቻርጅ ውጭ በሚጓዝበት ጊዜ በሰውነቱ የፀሐይ ኃይልን በመሰብሰብ ባትሪውን ቻርጅ ይሞላል በዚህም መኪናውን ቻርጅ ማድረግ ብዙም አስፈላጊ አይሆንም መርቸዲስ በታሪኩ ካመረታቸው መኪኖች ውስጥም ይህኛው ሞዴል ወደር ያልተገኘለት ኃይል ቆጣቢ መኪና ነው። እስካሁንም መርቸዲስ መኪናውን ለማሳየት ያክል ከማምረት ውጪ በብዛት ወደ ገበያ ውስጥ አላስገባውም። ብዙዎችም የፀሐይ ብርሃንን ተጠቅሞች አርጅ ማድረጉን በመውደዳቸው ይህ መኪና ወደ ገበያ እስኪገባ ድረስ ጓግተው እየጠበቁት ይገኛሉ። ፕሮ ድሮን ፒዲ6 ባለ እጁ ድሮን። ድሮን ዘመን አመጣሽ እጅጉን ዘመናዊ ቴክኖሎጂዎች ናቸው። በጦርነት ሆነ በፊልም ስራዎች ብሎም ዕቃዎችን በማድረስ ትልቅ ስራን እየሰሩ ይገኛል። ታዲያ በቅርቡ በወትሮ ከምናውቃቸው ድሮኖች በእጅጉ የተለዩ ድሮኖችን ልናይ ተቃርበናል። ይኸውም ባለ እጅ ሮቦቶች ለእይታ መብቃታቸው ነው። ሮቦቱ በሀገረ ጃፓን ናጋዮ በተባለ ድርጅት የተሰራ ሲሆን ድሮኑ ካለው አዋጭነትና ብቃት የተነሳ ዓለም ላይ በእጅጉ ተጽዕኖ ይፈጥራል ተብሎ ይታሰባል። ምክንያቱ ደግሞ ድሮኑ በተገጠመለት ሁለት እጆች አማካኝነት እስከ 30 ኪሎ ግራም የሚደርስ ክብደት ያላቸው ነገሮችን ተሸክሞ መብረር የሚችል ነው። በእጆቹ ከመሸከም በተጨማሪም ሌሎች ስራዎችን ያከናውናል። በሰዓትም 60 ኪሎ ሜትር ያክል የሚበር ነው። በዚህ ሰዓት ተመርቶ ሙከራ ላይ ይገኛል። ድሮኑ በዚህ ጊዜ ያለውን የድሮን ቴክኖሎጂ ሙሉ በሙሉ ይቀይራል ተብሎም ይጠበቃል። ብዙዎችም በብዛት ተመርቶ እስኪሰራጭ ድረስ እየጠበቁ ይገኛል። ኤሪያ ቼት ቪቱ በውሃ ላይም በአየር ላይም እንደ ልቡ የሚንቀሳቀስ ያለምንም ነዳጅ የሚሰራ ድንቅ የመርከብ ቴክኖሎጂ ነው። የዚህ ተንሳፋፊ መርከብ ዲዛይን የወጣው ላዛሪኒ በተባለ የጣሊያን ኩባንያ ሲሆን ይህ መርከብ 19 ሜትር ያክል ስፋትና 150 ሜትር ርዝማን ያለው ነው። በተጨማሪም ከ185 ኪሎ ሜትር በላይ በሰዓት ይጓዛል። ይህ ግዙፍ በራሪ መርከብ ስምንት ትልልቅ ሞተሮች ያሉት ሲሆን ሞተሮቹም ኃይልን የሚያገኙት እላዩ ላይ ከተገጠመለት ሶላር ፓነል ነው። በዚህም ያለምንም አጋዥ ለሁለት ቀናት ያክል የፀሐይ ብርሃንን ብቻ ተጠቅሞ መብረር ይችላል። የበራሪው መርከብ ውስጡ በእጅጉ ቅንጡ ተደርጎ ዲዛይን የተደረገ ሲሆን በተለየ መንገድ መጓዝ ለሚፈልጉ ባለሀብቶች ታስቦ የሚሰራም ነው። ከአየር በተጨማሪም በውሃ ላይ በፍጥነት የመጓዝ ብቃትን አካቷል።